ተፈጥሮ የሰጠን ነገር አንደርስታንድ አርገን ኳሊቲያችንን እንዳልሹ ኔቸራችንን አንደርስታንድ አርገን ከእሱ ጋር የሚሄዱ ነገሮችን እንሞክራለን። እሱ እስኪመጣ ድረስ ግን ላለንበት ቦታ ከልባችን መስራትም ደግሞ ኢምፖርታንት ነው። ነገ እቺን ቦታ መፈለጋት ለዚሽ ለመሻገር ነው። ስለዚህ እችን ባደርግም ባላደርግም እትስ ኦኬ ብለሽ ይሄ ኔግሊጀንት ሆነሽ የምትሰሪያት ነገር መልስ ዋጋ ታስከፍላሻለች ራስሽ ያረግሻት ጥሩ ነገር በደንብ አድምተሽ ከሰራሽ ያለሽበትን ቦታ ግን ያቺ ስራሽ ነሽ መልሳ እምትከፍልሽ አለቃሽ አይደለም ጓደኞችሽ አይደለም ገንዘብ አይደለም ኔትወርክ አይደለም አንዳንዴ ሲወራ ያስቀኛል በቃ እነሱ ኔትወርኩን አግኝተውታል ኔትወርኩ አለ ቢዝነሱ ተገኝቷል ምናም በዛ ይሄዳል ለእኔ ስራ ዝኖ ወጣት ስራ ሞርዳን ኔትወርክ ኖሌጅ ይፈልጋል። ኔትወርክ ያመጣልሽን ነገር መልሰሽ ኪካውት ላለማድረግ ፕሮፐርሊ መስራት ያስፈልጋል። ለመስራት ደግሞ ማወቅ ያስፈልጋል። ሰላም፣ እንዴናችሁ? በግሬትነስ ስኩል ስር ከሚሰጡ ስልጠናዎቻችን መሀል የመሰረታዊ የንግድ ስራ ስልጠና ነው። ይሄ ዝግጅት ወይም ትምህርት እኔ ካለፍኩበት የንግድ ህይወት በተለይ ደግሞ በጣም ተቸግሬ ካለፍኩባቸው ሂደቶች ተነስቼ ነው ክሬት ያደረኩት። ለብዙዎች በተለይ ደግሞ ንግድ ለመጀመር ለሚያስቡ በጣም ይጠቅማል ብዬም አምናለሁ። አሁን እየወሰዱ ያሉ ተማሪዎቻችንም ይህንን ነው የሚነግሩን። ስለዚህ ለመጀመር ለመግባት ወደ ንግድ እያሰባችሁ ከሆነ ወይም ደግሞ ጅማሬው ላይ ካላችሁ እዚህ ትምህርት ውስጥ ያሉት እውቀቶች በጣም ያግዛሉ፣ ሂደቱን በጣም ቀላል ያደርጋሉ። ሙሉ መረጃውን በምናስቀምጠው ስልክ ማግኘት ትችላላችሁ።